አንድ ብለን ጀምረን ሁለት አስርተ ዓመታት ደረስን። ሀያ ሞላን። እንኳን አደረሰን። ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን ህዳር 29 በሆሳና እንደገና፣ ድምቀት አብሮነት፣ እንደገና በወጣቷ የማዕከላዊ ኢትዮጵያ ክልል ዋና ከተማ በሆሳና ከድፍን ኢትዮጵያ የሚመጡትን ታዳሚዎች ለመቀበል የጉራጌ፣ የሃድያ፣ የስልጤ፣ የከምባታ፣ የሃላባ፣ የየም፣ የጠንባሮ፣ የዶንጋ፣ የማረቆና የቀቤና ብሔረሰቦች ሽር ጉድ ያሉ ነው። በዝንቅ ቀለማት ደምቀን በብዝሃነት ያጌጣል። በፍቅር የተጋመደ ዘመናትን የተሻገረ የታሪክ አሻራ ያለን ኢትዮጵያውያን በጋራ የምንደምቅበት በዓል ሀገራዊ መግባባት ሰምሮ ኅብረ ብሔራዊ አንድነታችን ይጠነክር ዘንድ እንመክራለን፣ በጋራ እንደምቃለን። ሆሳዕና ተሞሽራ እየጠበቀች ነው። ከአራቱም ማዕዘን ሲመጡ ጥያ ዓለም አቀፍ መካነ ቅርስ አርሄቡ ሲሎት ዘመን ቀድሞ የዘመነው የጉራጌ ጀፎረ በጊቤ ሸለቆ ውበት እየሸኘ በሰላም ግቡ ይሎታል። ማረቆ ገበታውን በበርበሬ ምርቱ እያዋዛ በሞቴ ሲሎት የስልጤውን ሐረ ሸይጣን በግርምት ጎብኝተው የቀዩ ዛላ እናት ሃላባ ላይ በአርቶ ፍልሃ ዘና ይላል። ከምባታ ላይ አምባረቾ ተራራ እጅ ነስቶ ይቀበሉታል። ለሰላም ታርሶም በዳግም ሰባት ሰባሰባት ደረጃ ቀና ይላሉ። በዶንጋ ዝንጅብል ማዕዶውን እያጣፈጡ ጠምባሮ ላይ ጎራ ሲሉ በጊቤ ቁጥር ሶስት ሰው ሰራሽ ሐይቅ ይደሰታሉ። የቀቤናዎች ኩታ ገጠም ሰብሎች ማሳ ግርምት ሲፈጥርቦ በአንገሪ ቤተ መንግሥት ሞገስ በሀገር በቀል መድኃኒት ለቀማ ተደምመው በቦር ተራራ ግርማ ይገረማሉ። እንዲያ እንዲያ ብለው ሀዲያ ሲደርሱ የስንዴ ዛላዋን የቡዳ መዳ ሐይቆችና መስህቦችን ይዛ ኮሪደሯን አሳምራ ሆሳዕና በአዲስ ገጽታ ትጠብቀውታለች። የሥራ ፈጠራ ማኅበረሰብ መገኛ፣ የኅብረ ብሔራዊነት ማሳያ፣ የቁጠባና አብሮ የመሥራት ልምድ መገኛ በብዝሃ ማዕከላት እየደመቀች በዓሉን ምክንያት በማድረግ በክልሉ የብዝሃ ማዕከላት ከተማ አንዷ በሆነችው ወልቂጤ ከህዳር 22-27 የሚቆይ የንግድ ትርኢት ባዛርና የባህል ኤግዚቢሽን ይጠብቅዎታል። የምሁራንና የኢንዱስትሪያሊስቶች መፍለቂያ በሆነው ክልላችን በገጠርና በከተማ በአገልግሎትና በኢንዱስትሪ ሰፊ ዝግጅት ስላደረገ ኑ በጋራ እናልማ እያለን ህዳር 28ና 29 የፌዴራል የክልሎችና የከተማ አስተዳደሮች ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ዲሞክራሲያዊ መግባባት ለሕብረ ብሔራዊ አንድነት በሚል መሪ ቃል ይከበራል። የማዕከላዊ ኢትዮጵያ ክልል መንግስት ከኢፌድሪ ፌዴሬሽን ምክር ቤት ጋር በመተባበር ተዘጋጅቷል። በታላቅ አክብሮ ተጋብዘዋል።